ቀዳማዊ አጼ ኃይለ ሥላሴ ቤተሰቦቻቸው ባወጡላቸው ተፈሪ መኮንን ማን ናቸው? በአገር ውስጥ አወዛጋቢ ሰብእና ያላቸው በመላው ዓለም ግን በአብዛኛው ተቀባይነታቸው የጎላው እኚህ የኢትዮጵያ 223ኛው ግን ደግሞ የመጨረሻው ንጉሥ በተለያዩ ሰዎች የተለያየ ምልከታ ይሰጣቸዋል። በተለይም ወደ አገር ምልከታዎች ስንመለስ የተዘበራረቀ አመለካከት መያዙ እንደተጠበቀ ሆኖ የታሪካችን አንድ አካል መሆናቸውን ግን በጋራ እንስማማለን። በርካታ በጎ ተግባራትን ለሀገራችን ኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝቦችም ማበርከታቸው የታሪካቸውና የእኛም ኢትዮጵያውያን ታሪክ አካል ነው። አጼ ኃይለ ሥላሴን የአዲስ አበባ ከተማን ለአንድ ዓመት ያህል ዝግጁ ሲያደርጉ ቆይተው በ1963 የአፍሪካ አንድነት ድርጅትን መመስረት ሲያበስሩ ይህ ኅብረትና ውህደት ለሺህ ዓመት ይዝለቅ በሚል ያደረጉት ቡራኬ በብዙዎች ዘንድ እስከ ዛሬ ይታወሳል። ታዋቂው የጥቁር መብት ታጋይ ማርክስ ጋርቬይ በ1920 እንደ ኤውሮፓውያን አቆጣጠር ተከታዮቹን ወደ አፍሪካ ተመልከቱ ጥቁር ንጉሥ ዙፋን ሲጭን ያኔ የተሀድሷችን ቀርቧል ብሎ ተናግሮ ከ10 ዓመታት በኋላ በእኛ በ1923 ዓ ም ተፈሪ መኮንን ቀዳማዊ አጼ ኃይለ ስላሴ ተብለው ሲነግሱ ጃማይካውያንና ሌሎችም ጥቁሮች ንጉሱን የአምላክነት ካባ ጭምር ሰጥተው በሕይወት ዘመናቸው ብቻ ሳይሆን ካለፉ በኋላም ይኸው እያመለኳቸዋሉ። በፍቅር ቤታችንም ስለ ሁለት መቶ ሃያ ሦስተኛው የኢትዮጵያ ንጉሥ በትክክለኛ ንጉሳዊ አገዛዝም በዓለምም የመጨረሻ ናቸው ይባልላቸዋል። አጼ ኃይለ ስላሴ ተፈሪ መኮንን ባህረርጌ ጠቅላይ ግዛት የጀርሳ ጎሮ መንደር ተወለዱ። እናታቸው ወይዘሮ የሽመቤት አሊ በተደጋጋሚ በሾተ ላይ ምክንያት ልጅ ሞትባቸው ነበር። ተፈሪም በተአምር ነው ከሞት ያመለጡት ይባላል። እሳቸው ከተወለዱ በኋላ ግን እናትየው አረፉ። አባታቸው ራስ መኮንንም ከሞቱ በኋላ ዳግማዊ አጼ ምኒልክ ወደ አዲስ አበባ መጧቸው። በደበብርሃን አካባቢ የሚገኘውን የባሶ ግዛትንና በኋላም የሲዳሞ ግዛትን እንዲያስተዳድሩ በአጼ ምኒሊክ ሲሾሙ በዕድሜያቸው ገና ወጣት ነበሩ። አጼ ምኒሊክ በሞት ከተለዩ በኋላም የአባታቸውን ግዛት ሀረርጌን እንዲያስተዳድሩ ተሾመው ነበር። በወቅቱ ደጃዝማች ነበሩ። አልጋወራሹ ልጅ እያሱ ወደ ሥልጣን በወጡ ወቅት በነበረው የሥልጣን ሽኩቻ ርቀው በሚያስተዳድሩበት ግዛት የሰነበቱት ተፈሪ መኮንን በአብሮ አደጋቸው ልጅያሱ እያሱ ትእዛዝ የልጅ እያሱን እህት ልጅ ወይዘሮ መነን አስፋውን እንዲያገቡ ሆኑ። ከዚህ ቀደም ሲል ግን በነበራቸው ትዳር ልዕልት ሮማን ወርቅ ኃይለ ሥላሴን አፍርተዋል። ተፈሪ መኮንን ገና የሰባት ዓመት ልጅ እያሉ ፊደል ቆጥረው መዝሙረ ዳዊትን በቃላቸው ይወጡ እንደነበር ይነገርላቸዋል። ሀረርጌ እያሉም በግል መምህራቸው አባ ሳሙኤል፣ አባ ዣሮዝ አማካኝነት የፈረንሳይኛ ትምህርት ተከታትለዋል። አዲስ አበባ ከመጡ በኋላም በዳግማዊ ምኒልክ ትምህርት ቤት ትምህርታቸውን ተከታተሉ። ተፈሪ መኮንን ከአልጋ ወራሽነትና ሞግዚትነት እንዲሁም ንግስናቸው ጋር በተገናኘ ሰፊና አወዛጋቢ ታሪክ አላቸው። በአልጋ ወራሽነት ዘመናቸው ከተፈሪ መኮንን ትምህርት ቤት መቋቋም አንስቶ ለትምህርት ከፍተኛ ትኩረት ይሰጡ እንደነበር ይነገራል። እንግዲህ በ1923 ዓ ም ቀዳማዊ አጼ ኃይለ ስላሴ በሚል የንግሥና ስም ወደ ዙፋን ወጡ። በአልጋ ወራሽነታቸው ዘመን ጭምር በርካታ አገሮች በመዘዋወራቸው ዓለም አቀፍ ዕውቅናቸው እየገዘፈ ሄደ። የማርከስ ጋርቬይ ትንቢት የጥቁር ንጉሥ ከአፍሪካ መውጣት ለጃማይካውያን ሌላ ትርጉም ሆነ። ራስ ተፈሪ ወደ ሥልጣን ሲወጡ ብዙዎች ትንቢቱ ተፈጸመ ብለው ደመደሙ። እናም ከኢትዮጵያችን በ8000 ማይል ርቀት ላይ በዌስት ኢንዲስ ኃይለ ስላሴ እንደ አምላክ ተቆጠሩ፣ ወይንም ጃ ብለው ጠሯቸው። ጃማይካውያኑ ኢትዮጵያን የቃል ኪዳን አገር አደረጉ። የራስ ተፈሪ እንቅስቃሴም በዚህ ወቅት ተወለደ። በ1966 እንደ አውሮፓውያን አቆጣጠር ጃማይካን ሲጎበኙ በብዙ ሺህ የሚቆጠሩ ጃማይካውያን እንደነሱ አነጋገር የአምላካቸውን ቡራኬ ለመቀበል

ሪታ ማርሌ ጃንሆይ ለሰላምታ እጃቸውን ሲያውለበልቡ በእጃቸው መዳፍ ላይ ያለው ምልክት ልዩ ትርጉም እንደሰጣት ትናገራለች። ይህ በውስጧ የጫረው ስሜት በሰውየው ለማመን እንደገፋትም እንዲሁ። ባለቤቷ ቦብ ማርሌ ከአሜሪካ ሲመለስ ሁለቱም የራስ ተፈሪያን አማኞች ሆኑ። ከንጉሡ ጉብኝት ሦስት ዓመታት በኋላ ራስ ተፈሪያኖቹ ወደ ኢትዮጵያ ቀኑ። በ1948 ዓ ም አጼ ኃይለሥላሴ ሻሸመኔ ውስጥ ለጥቁሮች ያዘጋጁትን ቦታም ሰጥቷቸው በየጊዜውም ቁጥራቸው እየጨመረ መጣ። ታዲያ ማርክስ ጋርቬ ለንጉሡ የነበረው አድናቆትና አምልኮ አልዘለቀም። በ1936 እንደ ኤሮፓውያን አቆጣጠር የቤኔቶ ሙሶሊኒን ወረራ ተከትሎ ፍቅሩንና አድናቆትን በይፋ የሸረሸሩ ንግግሮችን ያደርግ ነበር። ሌሎችም በአገር ውስጥ በተለይም ተቃውሞ ነበረባቸው። የንጉሱ አድናቂዎች ግን ታላቅ መሪ እንደሆኑና የዘመናዊቷ ኢትዮጵያ አባት አድርገው ይቆጥሯቸዋል። በዓለም መድረክ ላይ ስማቸው ከገነነ የአፍሪካ መሪዎች በግንባር ቀደምትነት መቀመጣቸውም እንደ አንድ ማሳያ ያደርጉታል። አገሪቷ በጣሊያን ስትወረር ለዓለም መንግስታት ያቀረቡት ንግግር እስካሁንም ይታወሳል። የቦብ ማርሌ ዎር የተሰኘው ተከታዩ ሙዚቃም ጥንስሱ ይኸው የዓለም መንግስታት ንግግራቸው ነው የሚገባውን ትክክለኛ ፍርድ ለመጠየቅ ዛሬ በዚህ ቅርብ ያለው ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑ ስላወቁበት ነው። ኃይል እንዳይሰራበት ለማድረግ በዘር፣ በጾታ፣ በቋንቋና በሃይማኖት ሳይለይ የሰው ልጅ ሁሉ መሠረታዊ ነጻነት እንዲኖረውና ሰብአዊ መብቱ እንዲጠበቅለት ለማረጋገጥ፣ የዓለም ሰላምና ጸጥታ እንዲጠበቅ ለማድረግ የሚያስችሉትን የሰው ልጅ የሚመኛቸውን ከፍተኛ ዓላሞች የያዘ ነው። አጼ ኃይለ ሥላሴ በአገር ውስጥ ከሚቀርብባቸው ትችት አንደኛው በጣሊያን ወረራ ወቅት ወደ እንግሊዝ ባምራታቸው ነው። እሳቸውና ደጋፊዎቻቸው ግን ያለው አማራጭ ይህ እንደነበርና በተባበሩት መንግሥታትና ሌሎችም አካላት ያደረጓቸው ተሳትፎዎች በስተመጨረሻም የእንግሊዞቹን እገዛ ማግኘታቸውን ያጣቅሳሉ። በፈረንሳይኛ በተሰራ አንድ ዘጋቢ ፊልም ላይ ስለ ቤኔቶ ሙሶሎኒ የተጠየቁት አጼ ኃይለስላሴ በ1917 እንደኛ አቆጣጠር ሮም ውስጥ ሲያገኙት ኢትዮጵያን የመጉዳት ሀሳብ እንደሌለው ነግሯቸው እንደነበር ጠቅሰዋል። ለዚህ ምክንያቱ ምን እንደሆነ ጭምር ጠይቄው ነበር ይላሉ። እኛ ጥሩ ወዳጆች ነን፣ በዚያ ላይ ስምምነት አለን ብሎ ይመልስላቸዋል። ስምምነት እኮ ወረቀት ነው፣ ዋናው መግባባታችን ነው ብዬ የናፖሊዮንን ንግግር ደገምኩለት ሲሉ ተደምጠዋል። ከ11 ዓመታት በኋላ ሙሶሎኒ ስምምነቱን በተግባር ቀደደው ይላሉ። በዚህ ከስልጣን ሊነሱ ሁለት ዓመት ሲቀረው በተደረገላቸው ቃለ ምልልስ ከዓለም መሪዎች ማንን ያደንቃሉ ተብለው ለተጠየቁትም ሲመልሱ የፈረንሳይ መሪ የነበሩት ጄኔራል ቻርልስ ደጎል በስልጣን ዘመናቸው ካዩአቸው ሁሉ እንደሚልቁና ከልፈታቸው በኋላም ለፈረንሳይና አውሮፓ መሰረት የጣሉ ሲሉ ያሞኳሻቸዋል። ሌላውን ወዳጃቸውን ማርሻል ቲቶኑም ዩጎዝላቪያን ጠንካራና ነፃ ያደረጉ ሲሉ ያወድሷቸዋል። በርካታ የአፍሪካ ሀገራት በቅኝ አገዛዝ ቀንበር ስር በነበሩበት በ1950ዎቹ መጀመሪያ አጋማሽ ላይ የነፃነት ንቅናቄዎችን በመርዳት ከለላ በመስጠት አፍሪካውያን ነፃ እንዲወጡ በማገዝ እና በመላው ዓለም የተንሰራፋውን የቀለም ልዩነት የሮዴዥያን ህገወጥ ነፃነት ጭቆና በማውገዝ የበኩላቸውን ከፍተኛ ሚና ተጫውተዋል። ቀዳማዊ ኃይለ ስላሴ በ1960ዎቹ መጀመሪያ ላይ የተቀጣጠለውን የፓን አፍሪካኒዝምን እንቅስቃሴ ተከትሎ ነፃ የወጡ የአፍሪካ ሀገራት ከዛብላንካ የሞኖርቪያ ቡድን ተብለው ለሁለት ተከፍለው በነበረበት ወቅት ወደ አንድ በማምጣት የአፍሪካ አንድነት ድርጅትን አቋቁመው ዋና መስሪያ ቤቱ በአዲስ አበባ እንዲሆን አድርገዋል። አንዳንድ ወገኖች ቀዳማዊ አጼ ኃይለ ስላሴ በአፍሪካ አህጉር በዓለም አቀፍ ደረጃ የተጫወቱት ዲፕሎማሲያዊ ሚና የሀገሪቱን አንገብጋቢ ወቅታዊ ችግሮች ያላማከለ ለግላቸው ተጨማሪ ዝናና ገናናነት መገንቢያ አድርገውታል ሲሉ ይወነጅሏቸዋል። በእርግጥም ቀዳማዊ አጼ ኃይለ ስላሴ በዓለም አቀፍ ደረጃ ስማቸውን ለማስጠራት የሚያስችሉ የፖለቲካ እንቅስቃሴዎች ላይ ተሳታፊ መሆን ያስደስታቸው ነበር። አሜሪካን ከአንዳንድ ንቅናቄ መሪዎች ጋር አስማምተዋል። ተጋጅተው የነበሩ መንግስታትን አስታርቀው አጨባብጠዋል። የገለልተኛ ንቅናቄ ውስጥ ከነ ጆሴፍ ቱቶ ከነ ናስር ከነ ሄሩና ከነ ከዋሜ ንክሩማ የነቁ መስለው ለመታየት ተንቀሳቅሰዋል። በዓለም አቀፍ ደረጃ በነፃነት በጸረ አፓርታይድ ታጋይነታቸው የሚታወቁት የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም በተሰኘ የሕይወት ታሪካቸውን በሚዘረዝር መጽሐፍ ውስጥ በኔ አእምሮ ውስጥ ኢትዮጵያ ልዩ ስፍራ ያላት ሀገር ናት። በመሆኑም ፈረንሳይ፣ እንግሊዝንና አሜሪካን ለመጎብኘት ከነበረ የምኞት ይበልጥ የኢትዮጵያ ይማርከኝ ነበር። የራሴን ወገኖች እንደምጎበኝና አፍሪካዊ ያደረገኝን ታሪክም ቆፍሬ የማወጣ ያህል ነበር የሚሰማኝ። ንጉሱን ማግኘት ማለት ለእኔ ከታሪክ ጋር እጅ ለእጅ መጨባበጥ እንደማለት ነበር። የአፍሪካ አንድነት ድርጅት የምስረታ ጉባኤ ከመጀመሩ በፊት ደብረ ዘይት በምትባል ትንሽ ከተማ ከተለያዩ የሀገሪቱ አካባቢዎች የሚገኙ ሀገሮች ተወካዮች ተሰባስበዋል። እኔና ኦሊቨር ታምቦ ከመድረጉ ራቅ ብለን ጥግ ይዘን ሳለ በቅርብ ርቀት ሙዚቃ ይሰማን ጀመር። ከዚያ በኋላማ ከአደባባይ ጫፍ ከህንፃው ጀርባ የሚያምረቀርቅ ሻሙላ የያዘ አንድ መኮንን ብቅ አለ። እሱን ተከትሎ አምስት መቶ የሚሆኑ ጥቁር ወታደሮች የተወለወለ ጠመንጃቸውን በትከሻቸው ላይ እንዳነገቡ በሚያምር ወታደራዊ ዩኒፎርም ለብሰው ወደ ሐውልቱ ሲያመሩ አየን። ሐውልቱ አጠገብ ሲቆሙ በአማርኛ በተሰጣቸው ወታደራዊ ትዕዛዝ ሁሉም በአንድ ጊዜ እንዳንድ ሰው አሳረፉ። ሁሉም ፊታቸው የሚያብረቀርቅ ናቸው። ዩኒፎርም ወደ ለበሱ ሸምገል ያሉ ሰው በመዞርም ሰላምታ ሰጡ። ክቡርነታቸው የኢትዮጵያው ንጉሥ ነገሥት አጼ ኃይለ ሥላሴ ናቸው። በሕይወቴ ለመጀመሪያ ጊዜ በጥቁር የሚመራ ጥቁር ወታደሮች ማየቴ ነበር። መድረኩ ላይ የነበሩት ጥቁር መሪዎች በሙሉ አጨበጨቡ። ሁሉም የዚህ ጥቁር የሀገር መሪ የክብር እንግዳ ነበሩ። በነጋታው በአፍሪካ አንድነት የመሪዎች ጉባኤ ላይ ተገኘን። ጉባኤው ወታደራዊ ዩኒፎርም በለበሱ አስተናጋጃችን በግርማዊ ቀዳማዊ ኃይለ ስላሴ ተከፈተ። በንጉሱ ደቃቃነት በጣም ተገረምኩ። ነገር ግን ግርማ ሞገሳቸውና በራስ መተማመናቸው ትልቅ አፍሪካዊ ያስመስሏቸዋል። አሁንም አንድ ጥቁር ርዕሰ ብሔር በመደበኛ ቢሮክራሲ ውስጥ ሲንቀሳቀስ ሳይ የመጀመሪያ ጊዜ በመሆኑ ተገረምኩ፣ ተመሰጥኩ። ከንጉሱ ቀጥዬ ንግግር ያደረግኩትን የነበርኩ በደቡብ አፍሪካ በመደረግ ላይ ያለውን የነፃነት ትግል ታሪክ በመጥቀስ